መላእክት አትፍሩ ያሉት ለምንድን ነው? በመጽሐፍ ቅዱስ ውስጥ መላእክት መልካቸው ለሰው ልጆች ስለሚከብድ አትፍራ ይላሉ። መላእክት ሲገለጡ በመለኮታዊ ክብርና ኃይል ይመጣሉ። ይህም አስደንጋጭ አልፎ ተርፎ ማስፈሪ ሊሆን ይችላል። የእነርሱ መኖር የእግዚአብሔርን ቅድስና ያንጸባርቃል። ይህም ሰዎች ትንሽና የማይገባቸው እንደሆኑ እንዲሰማቸው ያደርጋል። መላእክት አትፍራ ሲሉ ሰዎችን የሚያረጋግጡላቸው ምስራች እንጂ ጥፋት አይደሉም። ሌላው መላእክት አትፍራ የሚሉት የተስፋና የሰላም መልእክት ስላመጡ ነው። ለምሳሌ መልአኩ ገብርኤል ለማርያም በተገለጠለት ጊዜ በእግዚአብሔር ዘንድ ሞገስ አግኝታለችና እንዳትፈራ ነግሮታል። ሉቃስ አንድ ተኩል በተመሳሳይም መልአኩ የኢየሱስን መወለድ ለእረኞቹ ሲያበስራቸው ደስ የሚያሰኘውን ዜና ከመናገሩ በፊት አረጋጋቸው። ሉቃስ 2:10። መላእክት በእግዚአብሔር ዕቅድ ላይ መተማመንን ለማበረታታት አትፍራ ይላሉ። አንድ መልአክ በሕልም ለዮሴፍ በተገለጠለት ጊዜ ማርያምን አግባት እንዳትሆን ነገረው። ማቴ 1:20። ሁሉም ነገር እንደ አምላካዊ ፈቃድ እየተፈጸመ መሆኑን ለዮሴፍ የሚያረጋግጥበት የእግዚአብሔር መንገድ ይህ ነበር። ሐረጉ ሰዎች በእግዚአብሔር መመሪያ እንዲታመኑ ያሳስባል፣ እርግጠኛ ባልሆኑ ጊዜያትም እንኳ። በመጨረሻም አትፍሩ እግዚአብሔር ተቆጣጣሪ መሆኑን ማሳሰቢያ ነው። መላእክት ሲናገሩ የእግዚአብሔርን ፍቅርና ጥበቃ የሚገልጹ መለኮታዊ መልእክቶችን ያስተላልፋሉ። አምላክ ከአብርሃም ከዳንኤልና ከሌሎች ጋር እንደነበረው ሁሉ ሰዎችም ከነሱ ጋር ስለሆነ አትፍሩ ይሏቸዋል። በእነዚህ ቃላት እግዚአብሔር ፍርሃትን በእምነትና በድፍረት የመተካት ፍላጎቱን ያሳያል።